ሰላም ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ውድ የእኛ ቻናል ሰዎች እንዴት ናችሁ? ፈጣሪ ይመስገን እኛ ባለንበት በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ብዝ ትርፍ ይበልኝ። ውድ ቤተሰቦች እና ይህን ቤት ዛሬ ሀሳቤ ይህን ቤት ለማሳየት ነበር የመጣሁት ውድ ቤተሰብ ይሰ- ይህን ለብዙ ሰው ሸር እንድታደርጉልኝ እፈልጋለሁ። እና ወደ ሀሳባችን እንግባ። ይህን ቤት እንደምታዩት የበለኮት ዲዛይን ነው የያዘዋ። የበለኮት ዲዛይን ሆኖ ግን በስተጀርባው ያለው ማለት ነው እሱ በባህር ዛፍ፣ ፊት ለፊቱ እና በአንዱ ጎን ደግሞ ቦለኬት። ግን ዲዛይኑ ልክ እንደ ቦለኬት ሆኖ ቅርጹም ልክ እንደ ቦለከት እና በጣም የሚያምር ነው ማለት ነው። ያው ያ ቤት አራት ክላስ ነው። አንድ ሳሎን እና ሁለት ጓዳ አለው። ሁለት ጓዳ ማለት ነው ሁለት ክፍል፣ ሁለት ክፍል አለው እና እሱን ገብቻ አሳያቸዋለሁ። እና ለዚህ ምን አይነት ለዚህ እንደዚህ አድርጋችሁ ማሰራት ለምፈልግ ሰዎች አለን በቴሌግራም የሚሆን በኮመንት ዋጋው ስንት እንደሚጨርስ ምን እንደሚያስፈልግ ንግራችኋለሁ፣ ማለት ነው። እና ያ ቤት እንደምታዩት በጣም ደስ ይላል ማለት ነው። ያ ኮለኑ ይህን ታይቷላችኋ፣ ቋያሚው ማለት ነው። በጣም አስተማማኝ ነው፣ ብረት ማድረግ አይጠበቅብህ፣ ምንም ማድረግ አይጠበቅብህም፣ ምክንያቱም ይሄ አስተማማኝ ነው። ያ በሩም እንደምታዩት ግጣሙ ማለት ነው ያ ሊሚቴሽን በሊሚቴሽን የሚባል ብረት ነው የተሰራው፣ እና በጣም አንደኛው ነው ማለት ነው። በጣም ጥሩ ብረት ተብሎ ነው ይሄን የተሰራለት እና በጣም ጥሩ እና ሳላው እና ሁለት ክላሱ አሳያቸዋለሁ ማለት ነው። ይሄ እንግዲህ የቁልፉ ክፍተቱ ማለት ነው። ቁልፍ የሚገባበት በኋላ ስር የገላ ማለት ነው። ያው ነው እና ያ ቤት እንደምታዩት ሳሎን ነው። ሁለት ክፍል አለው አራት በአራት አንዲቷ ሶስት በአራት አንዲቷ ደግሞ የሳላው ደግሞ ሶስት በስድስት ነው። እና በጣም ደስ የሚል ነው ማለት ነው። እንደምታዩት በውስጥም እስከ መጨረሻ ነው የተገረፈው። ያ ደግሞ ሽቦ የለውም ያለ ሽቦ ነበር የተገረፈው። እዚህ ጋር የሚያስፈልገውን ለቤት የሚያስፈልግ ስምንት አለ ማለት ነው። ያው እንደምታዩት በጣም ደስ ይላል ማለት ነው። ያለ ግርፊያ ያለ እንትን ነው ያለ ሽቦ ያለ ሽቦ በሆነው የተገረፈው እና ሽቦ የቀረው ለምን ይመስላችኋል? ያው ይረግፋል በማለት ነው ይረግፋል፣ ንፋስ ንፋስ ይገባበታል ተብሎ ነው እንግዲህ የቀረበው እና ይህን ከወደዳችሁት ልክ እንደዚህ ማሰራት ትችላላችሁ። ቤተሰብ ለብሰው ሸር እንዲህ እያደረጋችሁ አበረታቱኝ ማለት ነው። ቤተሰብ ያው እንደምታውቁት እየታ እንደምትተባበሩኝ በጣም አውቃለሁ። ለምተባበሩኝ ሰዎች ደግሞ በጣም አመሰግናቸዋለሁ ማለት ነው ያው ለዚህ ቪዲዮ ለዚህ ቻናል አዲሱ የሆናችሁ ግን ላይክ ሳብስክራይብ በማድረግ ተባበሩኝ። እሺ በተሰብ እና እየጥፋሁኝ እንደሆነ ደግሞ አውቃለሁ። አጋጣሚ አስራ ሁለተኛ ስለሆንኩኝ ለዛ ነው እየጠፋሁባችሁ እና እባካችሁ በተቻላችሁ አቅም ይሸር አድርጉልኝ እባካችሁ። ይህ ትምህርት እንግዲህ አሁን ተፈታኝ ስለሆንኩኝ ለዛ ነው። እና ሸር አድርጉልኝ በተሰብ። ይህን ካልኳቸው ይበቃል መሰለኝ። ያው እንደምታዩትም በዙሪያ ያለውን ነገር አሳይቻቸዋለሁ። ይሄ እንግዲህ እንደምታዩት በብሎኬት ነው፣ አንድ ጎን በብሎኬት ነው ያልኳቸው ለዚህ ነው ማለት ነው እና ተወዳ ተወዶታላቸው ብዬ አልጠራጠርም። ባላችሁበት ሰላማችሁ ብዝት ፍጥ ይበልኝ ማለት ነው። ቤተሰብ ወዳቸዋለሁ። ያው አራት መስኮት አለው ማለት ነው። ያ ቤት አራት መስኮት አለው፣ አራት በር አለው ማለት ነው።